የኢትዮጵያ ንግድ ባንክ መልካም ስነ ምግባር ያለው ሰራተኛ ለማፍራት የአቅም ግንባታ ስራዎችን አጠናክሮ እንደሚቀጥል አስታወቀ። ባንኩ የሰራተኞቹን የስራ አፈጻጸም ለማጠናከር ጸረ ሙስናና ብልሹ አሰራርን መከላከል ላይ ያተኮረ ስልጠና ለመካከለኛ አመራሮች ሰጥቷል። በኢትዮጵያ ንግድ ባንክ የስነ ምግባርና ተቋማዊ ሴቶች ዳይሬክተር አቶ ግርማ ጤናው በዚህ ጊዜ እንዳሉት ስልጠናው በባንኩ ሊፈጠሩ የሚችሉ ሙስናና ብልሹ አሰራሮችን አስቀድሞ ለመከላከል ያለመ ነው። የግንዛቤ ማስጨበጫ ስልጠናው በመንግስት አገልግሎት ሰጪ ተቋማት በተጠናከረ ሁኔታ እንዲሰጥ አቅጣጫ መቀመጡን ያብራሩት ዳይሬክተሩ የኢትዮጵያ ንግድ ባንክም ከ2003 ጀምሮ ራሱን የቻለ ክፍል በማቋቋም ሀገራዊ ኃላፊነቱን እየተወጣ ነው ብለዋል። የተሰጠውን የስራ ኃላፊነት በአግባቡ እና በመመሪያ መሰረት እንዲፈጽም ማስቻለው የኛ ክፍል ዋናው ማለት ነው። ስለዚህ እያንዳንዱ ሰራተኛ ከዚህ ትሬኒንግ ሄዶ በስሯቸው ያሉትን ሰራተኞች የባንኩን የስነምግባር ኮድ አለ፣ ይህንን ኮድ ኦፍ ኮንዳክቱ በደንብ እንዲረዱ የባንኩን ህልውና የሚመሰረተው ሰራተኞቹ መልካም ባህሪ ላይ ነው። የአቅም ግንባታ ስልጠናው ተሳታፊዎች በበኩላቸው ስልጠናው ብልሹ አሰራሮችን ከማስቀረት በተጨማሪ የባንኩን አላማዎች ለማሳካት ጥሩ ግንዛቤ እንደፈጠረላቸው ተናግረዋል። ባንካችን የሚሰጠውን አገልግሎት ካስቀመጠው ራዕይ አንጻር ወርልድ ክራስ ኮመርሻል ባንክ ፋይናንሻል ድራይቪንግ ኢትዮጵያን ፊቸር የሚለውን ነገር ሚት ለማድረግ ይሄ በጣም ለደንበኞቻችንም መልካም ስማችንን የምናስቀጥልበት ይህንን ደግሞ ብልሹ አሰራርን የምናስወግድበት ስልጠና ነው ብዬ ነው የምወስዱ። በጣም ጥሩ ነው። በተለይ ደግሞ እውቀታችን ከፍ የሚያደርግ ነው። አንዳንድ ጊዜ ዝም ብለን የምናልፋቸው ነገሮች ስህተት ያልመሰሉን፣ ከሙስና ካታጎሪ ውስጥ ይገባሉ ብለን የማናስባቸውን ነገሮች ለካ እንደዚህ ነው እንድንል እንድንጠነቀቅባቸው የሚያስገነዝብ ነው። በፀረ ሙስናና ብልሹ አሠራርን መከላከል ላይ ያተኮረው ስልጠና በአመራሩና በሰራተኛው መካከል ያለውን የስራ ትብብር እንደሚያጠናክርም የስልጠና ተሳታፊዎች ተናግረዋል።